ሰላም ሰላም፣ ጤና ይስጥልኝ ተመልካቾቻችን። ዛሬ እንግዲህ በአለማችን ላይ የተከሰቱ ሁለት አበይት ጉዳዮችን ወደ እናንተ ይዤላችሁ ቀርባለሁ። ከእነዚህም ሁለት ጉዳዮች መጀመሪያና ዋናው በእስራኤልና በኢራን መካከል የተፈጠረው የእርስ በርስ ጦርነት ወደ ሰፋ ወዳለ ደረጃ ደርሷል። ሁለተኛው ደግሞ የአሜሪካ አስተዳደር የሪፐብሊካኑ መሪ ዶናልድ ትራምፕ በ36 ሀገሮች ላይ ድጋሚ የጉዞ እገዳን ጥላለው በ60 ቀናት ውስጥ ብለው ይላል። ይህንን ሰፋ አርጌ አቅርብላቸዋለሁ። እንደሚታወቀው ዶናልድ ትራምፕ ወደ ስልጣን ከመጡ ቅርብ ጊዜያቸው ነው። ከጃንዋሪ 2025 ጀምሮ ነው ስልጣን የያዙት። በዚህ እንግዲህ ብዙ የተለያዩ የአስተዳደራዊ ስርዓቶችን፣ ህገ መንግስታዊ ለውጦችን እያቀየሩ ወይንም ህጎችን ማሻሻያዎችን እያደረጉ ነው። ከዚህም መካከል ዩኤስ ራፕ የተባለውን የስደተኞችን ጉዳይ የሚጨርሰውን ወይንም በስደተኞች ላይ ብዙ ፕሮግራሞችን የሚያካሂደውን የዩኤስ ራፕን ተቋም ሙሉ ለሙሉ ሙሉ ለሙሉ ተርሚኔት አድርገውታል፣ እንዲዘጋ እንዲቋረጥ። ከእሱ ጋርም የሚሰሩ ድርጅቶችንም ኤንጂዎችንም አቋርጠውታል። ከዚህ ጋር ተያይዞ ደግሞ ዩኤስኤድ የተባለው የእርዳታ ድርጅትም እንደዚሁ አቋርጠውታል። እንግዲህ ብዙዎቻችን እንደምታውቁት ዩኤስኤድ ለብዙ ሀገራት፣ ለአውሮፓውያን እንዲሁም ለሌሎቹ ሀገራት ለአፍሪካውያን፣ በተለይ በዋና ጥቅም ደግሞ የሚለው ለአፍሪካውያን የገንዘብን ድጋፍ የሚያደርገው ድርጅት ነበረ። በዚህ ድርጅት ላይ ሙሉ ለሙሉ ይሄንን ድርጅት ሰራተኛም በማባረር እንዲሁም ደግሞ ሙሉ ለሙሉ ከዌብሳይት ላይ እንዲጠፋ አድርገዋል አድርጓል። ከዚህ ጋርም ተያይዞ ብዙ ተቃውሞ ብዙ የተለያዩ ተነስቶባቸዋል። ከዚህ ጋርም ተያይዞ እንግዲህ በአሜሪካን ሀገር በተለያዩ ስቴቶች ተቃውሞ ገጥሟቸዋል። ስደተኞችን ዶክመንት ያላቸውን የሌላቸውንም ሰዎች እንዲሁም አሳይለም ጠይቀው የፍርድ ቤት ጉዳያቸውን በመከታተል ላይ ያሉንም ሁሉንም ሰው በስጋት ላይ ጥለዋል። እንደሚታወቀው የአሜሪካን ሀገር መንግስት ዶናልድ ትራምፕ በ12 አገሮች ላይ የጉዞ ገዳ ወይም ደግሞ ወደ አሜሪካ ሀገር እንዳይገቡ 12 ሀገራቶች ከትሏል። አሁን ግን በድጋሚ 36 ተጨማሪ ሀገራቶች ወደ አሜሪካ እንዳይገቡ እየታሰበ ነው ሚል ዋሽንግተን ፖስት ዘግቦታል። እሱን እንደሚከተለው ሰፋ አድርግ ያቀርብላቸዋለሁ። ሮይተርስ በለመመልከት በቻለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የውጭ ሰነድ መሰረት የፕሬዚዳንት ዶናልድ ትራምፕ አስተዳደር የ36 ተጨማሪ ሀገራትን ዜጎች ወደ አሜሪካ እንዳይገቡ በመከልከል የጉዞ እገዳውን በከፍተኛ ሁኔታ ለማስፋት እያሰበ ነው ሲል አስፍሮታል። በዚህ ወር መጀመሪያ ላይ ሪፐብሊካኑ ፕሬዚዳንት እርምጃው ዩናይትድ ስቴትስን ከውጭ አሸባሪዎችና ከሌሎች የብሔራዊ ደህንነት ስጋቶች ለመጠበቅ አስፈላጊ መሆኑን በመግለጽ በአስራ ሁለት ሀገራት ዜጎችን እንዳይገቡ የሚከለክል አዋጅ ፈርመዋል። መመሪያው ትራምፕ በሁለተኛው የስልጣን ዘመናቸው መጀመሪያ ላይ የጀመሩት የኢሚግሬሽን ቁጥጥርን የማጥበቅ እርምጃ አካል ነበር። ይህም በመቶዎች የሚቆጠሩ የቬንዙዌላ ዜጎችን የወንጀለኛ ቡድን አባላት ናቸው በሚል ጥርጣሬ ወደ ኤል ሳልቫዶር ማባረርን እንዲሁም አንዳንድ የውጭ ሀገራት ተማሪዎች በአሜሪካ ዩኒቨርስቲዎች እንዳይመዘገቡ ለማድረግና ሌሎችንም ከሀገር ለማባረር የተደረጉ ጥረቶችን ያካትታል። በአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በተፈረመ የውጭ ዲፕሎማሲያዊ ሰነድ ላይ የውጭ ጉዳይ ሚኒስትሩ በጥያቄ ውስጥ ባሉት ሀገራት ላይ 12 ስጋቶችን የተዘረዘረ ሲሆን የማስተካከያ እርምጃዎች እንዲወስድም ጠይቋል። ሚኒስትሩ በ60 ቀናት ውስጥ የተቀመጡትን መስፈርቶችና መመዘኛዎች የሚያሟሉ ከሆነ ሙሉ በሙሉ ወይም በከፊል ወደ አሜሪካ እንዳይገቡ ገዳ እንዲጣልባቸው ሊመከሩ የሚችሉ 36 አሳሳቢ ሀገራትን ለይቷል ሲል በሳምንቱ መጨረሻ የተላከው ሰነድ ይገልጻል። ይህን የሰነድ መረጃ ለመጀመሪያ ጊዜ ይፋ ያደረገው ዋሽንግተን ፖስት ነው። የውጭ ጉዳይ ሚኒስትሩ ካነሳቸው ስጋቶች መካከል የተጠቀሱት አንዳንድ ሀገራት ታማኝ የማንነት ሰነዶችን ለማዘጋጀት የሚያስችል ብቁ ወይም ተባባሪ የሆነ መንግስት የሌላቸው መሆኑ ይገኝበታል። ሌላው ስጋት የሀገሪቱ ፓስፖርት አጠራጣሪ ደህንነት ያለው መሆኑ ነው። ሰነዱ እንዳመለከተው አንዳንድ ሀገራት ከዩናይትድ ስቴትስ እንዲወጡ የታዘዙ ሀገሮቻቸውን መልሶ ለመቀበል ተባባሪ አልነበሩም። አንዳንድ ሀገራት ዜጎቻቸውን የጣለባቸውን የአሜሪካ ቪዛ ጊዜ አሳልፈው ይቆያሉ። ሌሎች አሳሳቢ ምክንያቶች ደግሞ የሀገራቱ ዜጎች በአሜሪካ ውስጥ በሽብር ድርጊቶች ወይም በጸረ ሴማዊነት እና በጸረ አሜሪካ እንቅስቃሴ ውስጥ መሳተፋቸው ነው። ሰነዱ እነዚህ ሁሉ ስጋቶች በተዘረዘሩት ሀገራት በሙሉ ላይ እንደማይመለከት ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የአሜሪካውያንን ደህንነት ለማረጋገጥ እና የውጭ ዜጎች ሕጎቻችንን እንዲከተሉ ለማድረግ ፖሊሲዎቻችንን በየጊዜው እንገመግማለን፣ በማለት በተለዩ የውስጥ ውይይቶችና ግንኙነቶች ላይ አስተያየት ከመስጠት ተቆጥበዋል። ባለስልጣኑ አክለውም የውጭ ጉዳይ ሚኒስቴር በቪዛ ሰጣት ሂደታችን አማካኝነት የሀገራችንና የዜጎቻችንን ደህንነት ለመጠበቅ እንዲሁም ከፍተኛውን የብሔራዊ ደህንነትና የህዝብ ደህንነት ደረጃዎችን ለማስጠበቅ ቁርጠኛ ነው ብሏል። በሚቀጥሉት ስልሳ ቀናት ውስጥ እነዚህን ስጋቶች የማያስተካክሉ ከሆነ ሙሉ ወይም ከፊል እገዳ ሊጣልባቸው የሚችሉ ሀገራት የሚከተሉት ናቸው፦ አንጎላ፣ አንቲጓ እና ባርቡዳ፣ ቤኒን፣ ቡታን፣ ቡርኪና ፋሶ፣ ካቦ ቬርዴ፣ ካምቦዲያ፣ ካሜሩን፣ ኮት ዲቫር፣ የኮንጎ ዲሞክራቲክ ሪፐብሊክ፣ ጅቡቲ፣ ዶማኒካ፣ ኢትዮጵያ፣ ግብጽ፣ ጋቦን፣ ጋምቢያ፣ ጋና፣ ኪርጂስታን፣ ላይቤሪያ፣ ማላዊ ሞሪታንያ፣ ኒጀር፣ ናይጄሪያ፣ ሴንት ኪስት እና ኔቬስ፣ ሴንት ሉሲያ፣ ሳኦማቲ እና ፕሪንሲቴ፣ ሴኔጋል፣ ደቡብ ሱዳን፣ ሶሪያ፣ ታንዛኒያ፣ ቶንጋ፣ ቱቫላ፣ ኡጋንዳ፣ ቫንዋቶ፣ ዛምቢያ እና ዚምባብዌ ይገኙበታል። ይህ በዚህ ወር መጀመሪያ ላይ ስራ ላይ ከዋለው እገዳ አንጻር ከፍተኛ መስፋፋት ነው። በእገዳው የተጎዱት ሀገራት አፍጋኒስታን፣ ማይናማር፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ ኤርትራ፣ ሀይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ነበሩ። የሌሎች ሰባት ሀገራት ማለትም ቡሩንዲ፣ ኩባ፣ ሳኦስ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታ እና ቬኔዙዋላ ዜጎች መግባትም በከፊል ተገድቧል። ትራምፕ በመጀመሪያው የስልጣን ዘመናቸው በሰባት የሙስሊም አብላጭ ሀገራት ተጓጓዦች ላይ እገዳ ጥለው የነበረ ሲሆን ይህ ፖሊሲ በ2018 በጠቅላይ ፍርድ ቤት ከመጽናቱ በፊት ብዙ ለውጦች አስተናግዷል። እንደሚታወቀው እስራኤልና ኢራን ጦርነት ከገጠሙ ያሳልፈናል። በዚህ ጉዳይ ላይ እንግዲህ ብዙዎቻችሁ እስራኤል ልማናት፣ እንዲሁም ደግሞ ስለእስራኤል የስለላ ድርጅት ሞሳድ ስለሚባለው የተወሰነ ሀሳብ ልስጣችሁ። ሞሳድ በእስራኤል የተቋቋመ የደህንነት ተቋም ነው። የሀገሪቷ የጀርባ አጥንት እንደማለት ነው። በዛሬ እንግዲህ ይዤላችሁ የቀርበው ስለ እስራኤልና ስለ ሞሳድ እንዲሁም በዓለም ላይ ሀያላን ስለሆነችው ትንሽ ህዝብ ሆና ግን በጣም በኢኮኖሚ በቴክኖሎጂ ደግሞ ሀያላን ስለሆነችው ስለ እስራኤል አንዳንድ ሀሳቦች እነግራችኋለሁ። እስራኤል በዓለም ላይ ብቸኛዋ የአይሁድ ሀገር ስትሆን ከሜዲትራንያን ባህር ምስራቃዊ ዳርቻ ላይ የምትገኝ ትንሽ ሀገር ናት። ከአንጻራዊ መጠኑ አንጻር ሀገሪቱ በአለም አቀፍ ጉዳዮች ላይ ትልቅ ሚና ትጫወታለች። ሀገሪቱ ጠንካራ ኢኮኖሚ፣ ለበርካታ ሃይማኖቶች ትልቅ ቦታ የሚሰጣቸው ታሪካዊ ስፍራዎችና ከብዙዎች የአረብ ሀገራት ጎረቤቶቿ ጋር የሻከረ ግንኙነት አላት። የዘመናዊቷ እስራኤል ምስረታ እስከ አንደኛው የአለም ጦርነት ድረስ ይዘልቃል። በዚህ ወቅት ጽዮናውያን በፍልስጤም ውስጥ የአይሁድ ሀገር እውቅና እንዲያገኝ ብሪታንያ ግፊት አድርገው ነበር። ከሁለተኛው የዓለም ጦርነት በኋላ ብሪታንያ ከፍልስጤም የሞግዚትነት ስልጣኗ ስትወጣ የተባበሩት መንግስታት ድርጅት አካባቢውን ወደ አረብና አይሁድ ሀገራት እንዲከፋፈል ሀሳብ አቀረበ። ይህም በአረቦች የተቃውሞ ሀሳብ ነበር። ይሁን እንጂ እስራኤላውያን በ1948 ነፃነታቸውን አወጁ። ከዚያም አዲሷ ሀገር በተከታታይ በተደረጉ ጦርነቶች አረቦችን አሸነፈች። ከሰባት አስርት ዓመታት በኋላም የድንበር ጉዳዮች አሁንም የጦፈ ውዝግብ ይነሳባቸዋል። የተባበሩት መንግስታት የጸጥታው ምክር ቤት በ2016 የእስራኤልን የሰፈራ ግንባታዎች የሚያወግዝ ውሳኔ አሳልፏል። ይህም እስራኤል ውሳኔውን ከደገፉ በርካታ ሀገራት ጋር የነበራትን ግንኙነት እንድታቋረጥ አድርጓታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ 2017 መጨረሻ ላይ ኢየሩሳሌምን የእስራኤል ዋና ከተማ አድርገው እውቅና መስጠታቸውን ተጨማሪ አለመረጋጋት ቀስቅሷል። እስራኤል ከስድስት አውራጃዎች የተዋቀረች ፓርላሜንታዊ ዲሞክራሲ ሀገር ናት። ምንም እንኳን ሰፊ ዓለም አቀፍ እውቅና ባታገኝም እስራኤል ዋና ከተማዬ ኢየሩሳሌም ናት ትላለች። አብዛኛዎቹ የውጭ ሀገራት ኤምባሲዎቻቸውን ቴልአቪቭ ውስጥ አስቀምጠዋል። እስራኤል በቴክኖሎጂ የላቀ የገበያ ኢኮኖሚ ያላት ሲሆን የተቆረጡ አልማዞች ከፍተኛ የቴክኖሎጂ መሳሪያዎችና የመድኃኒት ውጤቶች ከዋና ዋና የውጪ ምርቶቿ መካከል ይጠቀሳሉ። ሀገሪቱ በሕይወት ዘመን ተስፋ፣ በትምህርት ነፍስ ወከፍ ገቢና በሌሎች የሰው ልጅ ልማት ጠቋሚዎች በጣም የለማች ናት። ነገር ግን ሀገሪቱ በምዕራቡ ዓለም ካሉ ሀገራት አንጻር ከፍተኛ የኢኮኖሚ እኩልነት የጎደለ ሁኔታ ካለባቸው ሀገራት አንዷ ስትሆን በሀብታሞችና በዶዎች መካከል ሰፊ ልዩነት ይታይባታል። ምንም እንኳ የአይሁዳውያን እስራኤላውያንና አረብ አናሳዎች ባህል በአብዛኛው እንደተለያዩ ቢቆይም አገሪቱ ከመላው ዓለም በመጡ አይሁዳውያን ስደተኞች ተጽዕኖ ስር ወድቃለች። ከእነዚህም መካከል ብዙዎች በሳይንስ በፖለቲካና በኪነጥበብ ዘርፎች ጉልህ አስተዋጽኦዎችን አበርክተዋል። ሀገሪቱ በዓለም ላይ ካሉ እጅግ ቅዱሳን ስፍራዎች መካከል ጥቂቶቹን ይዛለች። ከእነዚህም መካከል የምዕራባዊው ግድግዳ የአለቱ ጉልላት ዶም ኦፍ ዘ ሮክ እና አልአቅሷ መስጅድ ይገኙበታል። እስራኤል በሽብርተኝነት ስጋቶች በተደጋጋሚ ትታመሳለች። እንዲሁም ሀገሪቱ በእስራኤል ቁጥጥር ስር ከሚገኙ ዌስት ባንክና የጋዛ ሰርጥ ጋር አልፎ አልፎ ወደ ከባድ ግጭት ትገባለች። የሰብአዊ መብት ተሟጋች ቡድኖች ከፍልስጤማውያን ጋር በቀጠለው ግጭት እስራኤልን በመብት ጥሰት ከሷታል። እስራኤልም የተባበሩት መንግስታትና የኢኮኖሚ ትብብርና ልማት ወይንም ኦኢሲዲ ጨምሮ የበርካታ ዓለም አቀፍ ድርጅቶች አባል ናት። ሞሳድ የስለላ ድርጅት የማን ነውና መቼ የተመሰረተ? ስለ ሚስጢራዊ ሞሳድ ያልተነገሩለትን አጠር ያለ ታሪክ እነግራችኋለሁ። በዓለም አቀፍ የስለላ ድርጅቶች ድብቅ ዓለም ውስጥ እንደ ሞሳድ ዳይሬክተርነት ያለ ከባድ ክብደትና ሚስጥራዊነት የተላበሰ ሹመት እምብዛም አይገኝም። በአመት ወደ ሶስት ቢሊዮን ዶላር የሚጠጋ በጀትና ሰባት ሺህ የሚደርስ ሀያል የሰው ኃይል ያላት ይህች አንጋፋ የእስራኤል የስለላ ተቋም የምዕራቡ ዓለም ከሲአይኤ ቀጥላ በሁለተኛ ደረጃ ላይ ትገኛለች። ይህ ብቻውን የሞሳድ መሪ ሆኖ የሚመረጥ ግለሰብ በዓለም መድረክ ላይ ካሉ እጅግ ሀያላን ሆኖም በአብዛኛው ከህዝብ እይታ የተሰወሩ ሰዎች አንዱ እንዲሆን ያደርገዋል። በዚህ ከፍተኛ ኃላፊነት ላይ የመጨረሻው የተኳቸው ዳዊት ዳዲ ባርኒያ ሲሆኑ ስልጣኑን ከታዋቂው ዮሲ ኮኸን በሰኔ 2021 ተረክበዋል። ነገር ግን አንድ ሰው እንዴት እንዲህ ወዳለ ቦታ ሊደርስ ይችላል? መልሱ እንደሚታየው በጥቂት የውስጥ ሰዎች ብቻ የሚታወቅ በጥብቅ የተያዘ ሚስጥር ነው። የፓርላማ ክርክሮችንም ሆነ የካቢኔ ድምፅ መስጠትን እርሱት። የሞሳድ የበላይ መሪ ምርጫ የሚካሄደው በእስራኤል ጠቅላይ ሚኒስትር ጽህፈት ቤት ጸጥታ በሰፈነባቸው ክፍሎች በተቋሙ የራሱ ልሂቃን መዋቅር ውስጥና የጠቅላይ ሚኒስትሩን ምርጫ የመጨረሻ ይሁንታ በሚሰጠው የሲቪል ሰርቪስ አማካሪ ኮሚቴ አባላት አማካኝነት ነው። ሂደቱ እጅግ በጣም የተከለከለ ከመሆኑ የተነሳ የሀገሪቱ በህዝብ የተመረጡ ተወካዮች እንኳን ከጉዳዩ ውጪ እንዲሆኑ ያደርጋል። ይህ የሚስጢራዊነት መጋረጃ አዲስ ነገር አይደለም። ለብዙ አስርት ዓመታት የሞሳድ ዳይሬክተር ማንነት ራሱ የመንግስት ሚስጥር፣ በማሽን ውስጥ ያለ መንፈስ ነበር። ይህ በ1996 የቀድሞ የእስራኤል መከላከያ ሰራዊት ወይም አይዲኤፍ ምክትል አዛዥ የነበሩት ሜጀር ጄኔራል ዳኒ ያቶም ሲሾሙ ከፍተኛ ለውጥ ታይቶበታል። በአሁኑ ጊዜ ሞሳድ የአዲሱ መሪውን ስም ማረጋገጫ ከተሰጠ በኋላ ወይም የአምስት ዓመት የሥራ ዘመናቸው ሲጀመር ይፋ የማድረግ አዝማሚያ ያለው ይህም በሌላ መልኩ ግልጽ ባልሆነ ዓለም ውስጥ ለግልጽነት የተሰጠ ስውር እውቅና ነው። የሚገርመው እስከ ዛሬ የነበሩት 13 የሞሳድ የስለላ ኃላፊዎች ሁሉም ወንዶች ቢሆኑም ተቋሙ ራሱ የተወሰነ ዘመናዊነትን ተላብሷል። በሚያስደንቅ ሁኔታ በቀላሉ ሊገኝ የሚችል ድረገጹና ንቁ የፌስቡክ ገጹ ለቅጥር ሥራ ያገለግላሉ። ይህም ገጽታው ደግሞ ምናልባትም ሳይታሰብ እንደ ፋውዳ ዘስፓይ ቴህራን እና ፎልስ ፍላግ ባሉ ተከታታይ የእስራኤል አጓጊ ፊልሞች ከፍተኛ ተቀባይነት በማግኘቱ የሙሳድን ስም ወይም ቢያንስ የተቀነባበረ ገጽታውን ወደ ዓለም አቀፍ የህዝብ ባህል ከፍ አድርጎታል። ይህም ከሞላ ጎደል አፈ ታሪካዊ ደረጃ ሰጥቶታል። በቴህራን ፊልም ላይ የሙሳድ የኮምፒውተር ሰርጎገብ ወኪል የሆነችውን ታማርን የተወነችበት ኒቭ ሱልጣን ልብ ወለድ ቢሆንም ለአዲሱ ትውልድ ወኪሎች ገጽታ ሰጥታለች። ታዲያ ለዚህ ወሳኝ ሚና ምን አይነት ግለሰብ ነው የሚፈልገው? የቀድሞ የስራ ኃላፊዎች የስራ ልምድ ፍንጭ ይሰጣል። ከባርኒያ በፊት ከነበሩት አስራ ሁለቱ ዳይሬክተሮች መካከል ሰባቱ የሚስጥር አገልግሎት የሙያ መኮንኖች ሲሆኑ አምስቱ ከጦር ኃይሉ ከፍተኛ ደረጃ የመጡ ነበሩ። ብዙዎቹ በማያስደንቅ ሁኔታ ሁለቱንም አስቸጋሪ ዓለማት ያጣመሩ የሙያ ዘርፍ ነበራቸው። ባርኒያ ራሱ ይህን ጥምረት ያንጸባርቃል። በ1980 ዎቹ በልዩ የኮማንዶ ክፍል ሳርየት ማትካል ውስጥ የአይዴፍ ተዋጊ ወታደር የነበረ ሲሆን በኋላም ከፔስ ዩኒቨርሲቲ በቢዝነስ አስተዳደር የማስተርስ ዲግሪና በአንድ የእስራኤል የኢንቨስትመንት ባንክ ውስጥ የሥራ ልምድ በማካበት ወደዚሁ ዓለም ተመልሷል። የቀድሞ ኃላፊ ዮሲ ኮሀን የአይዴፍ ፓራንትሩፐር በመሆን ጀምረው ቀስ በቀስ በሚስጢር አገልግሎቱ የኃላፊነት ደረጃዎች በመውጣት የክንዋኔ መኮንኖች ወይም ኬዝ ኦፊሰር ሲቆጣጠሩ፣ የሞሳድ ምክትል ኃላፊ በመሆን እንዲሁ የእስራኤል የብሔራዊ ደህንነት አማካሪ በመሆን ካገለገሉ በኋላ በ2016 ዋናውን የስራ ቦታ ተረክበዋል። የዳይሬክተሩ ቦታ በአብዛኛው ለአምስት ዓመታት የሚቆይ ሲሆን መለዋወጥ ባህሪው ይመስላል። አስረኛው የሞሳድ ዳይሬክተር የነበሩት ሜኤር ዳጋን ተቋሙን ለ10 ዓመታት ከ2002 እስከ 2011 የመሩ ሲሆን የከሆን የሥራ ዘመን ደግሞ በጠቅላይ ሚኒስትሩ በስድስት ወራት ተራዝሞ ነበር። በአንጻሩ አንዳንድ የሥራ ዘመናት በድንገት ተቋርጠዋል። የዳኒ የአቶም አመራር ከ1996 እስከ 1998 ብቻ የቆየ ሲሆን በ1997 በዮርዳኖስ በፍልስጤማዊው ታጣቂ ሃሊድ መሻሃል ላይ ተሞክሮ በከሸፈው የግድያ ሙከራ ምክንያት ከስልጣናቸው ለቀዋል። ወኪሎች መሻሃልን መርዝ በጆሮ በመርፌ ለመግደል ሞክረው ነበር የተባለበትና የሐሰት የካናዳ ፓስፖርቶችን ይጠቀሙበት ይህ ኦፕሬሽን በሚያስደነግጥ ሁኔታ ከሽፎ ከባድ ዲፕሎማሲያዊ ቀውስ አስከትሎ ነበር። የበላይ መሪው አመራረጥና የተወሳሰበው የሥራ አፈጻጸም የሞሳድ ሚስጢራዊነት ዋና ማዕከል ሆነው ቀጥለዋል። ያለፈው ወታደራዊ ጀግንነት፣ አካዳሚያዊ ብቃትና የስውር ጥበባት ጥልቅ ግንዛቤ የሚዋሃዱበት፣ ሁሉም ከህዝብ እይታ ርቆ የሚከናወንበት ዓለም ነው። ይህም ሞሳድና መሪው የሚይዙትን ልዩና ኃያል ቦታ ያጎላል። እንዴት የሚለው ጥያቄ ለብዙዎች አሁንም ያልተፈታ እንቆቅልሽ ሆኖ ቀጥሏል። የሙሳድ አዲስ የበላይ መሪ ምርጫ ሂደት እጅግ በጣም ጥብቅ ሚስጥር ነው። የሙሳድ መሪዎች በአብዛኛው ከሁለት የሙያ መስክ እንደሚመጡ ተገልጿል። አንደኛው በሚስጥር አገልግሎቱ የሰሩ የሙያ መኮንኖች ወይም ካሪየር ኦፊሰርስ ኢን ዘ ሰክሬት ሰርቪስ እና ሁለተኛው የቀድሞ የጦር ሰራዊት አባላት ኤክስ አርሚ በተለይም እንደ ሳይረት ማትካል ካሉ ልዩ የኮማንዶ ክፍሎች የመጡ መሆናቸው እንደ ያሁኑ መሪ ዳዊት ባርኒያ ተቋሙ ምን ያህል የመስክና የስትራቴጂ ልምድ ላላቸው ግለሰቦች ቅድሚያ እንደሚሰጥ ያሳያል። ይህ አይነቱ የሰው ኃይል አመራረጥ የተቋምን ኦፕሬሽን ብቃት በሚስጥር ለመጠበቅ ይረዳል። ምንም እንኳን እጅግ ሚስጥራዊ ቢሆንም ተቋሙ ከቅርብ 10 ዓመታት ወዲህ ዘመናዊ ሆኗል። በተለያዩ ሊጎበኙት የሚችሉበት ድረገጽ፣ ለቅጥር ሥራ የሚረዱ የፌስቡክ ገጽ ማዘጋጀት ሚስጥራዊነቱ ሳይለቅ ዘመኑን የዋጀ አሰራር ለመከተል መሞከሩን ያሳያል። ይህ ለስላሳ የሚመስል ገጽታው ከጀርባ ያለውን ውስብስብና ሚስጥራዊ አሰራርን ሊሸፍን ይችላል።